ጠብሰዋለን። ቀለል ያለ ስራ ነው። በቤታችን ያለ የሚሰራ ነው ማለት ነው። ቲማቲም ግድ፣ ነጭ እንደዚህ ጠብሰዋለን ማለት ነው እና ማለት

አንዱ ነው። በጣም ቀላል ነው። ሰታችሁ መኩሪ ስት ወድታለች። ለቤት የአዲስ ሰብስክራይብ አድርጉ፣ ማለት ላይክ ሼር በማድረግ አበረታችሁ ማለት ነው። በዚህ ላይ ማለት፣ በኋላ ውሃ የፈለጋችሁትን ከላይ መጨመር ትችላላችሁ፣ ማለት ሎሚ